መለስ ዜናዊ እንዴት ከሞት አመለጠ። ተስፋዬ ገብረአብ። ትረካውን ጥቂት አሰማምሬው ይሆናል እንጂ ይህ የምገልጽላችሁ ታሪክ በትክክል የተፈጸመ ነው። ታሪኩን ካጫወተኝ ሰው ጋር ስናወራ ልጻፈው ስል ጠየቅኩት። ሳቀ፣ በጣም ሳቀ እና ፈቀደልኝ። ጻፈው፣ ድክመታችንን ያሳያል አለ። በአጭር ጊዜ ውስጥ የታቀደ ነበር። በረቀቀ ጥበብ ሁኔታዎች ተስተካክለዋል። የቀረ ነገር ቢኖር በእቅዱ መሠረት መለስ ዜናዊ ላይ አደጋውን የሚጥል ደፋር ሰው ማግኘት ብቻ ነበር። የማጥቃት ዕቅዱን ለመፈጸም የታሰበው በጦር መሳሪያ አልነበረም፣ በቡጢ ነበር። አንድ ኃይለኛ ቡጢ በቃ። ቦታው ብራስልስ ነው። የአውሮፓ ሕብረት ስብሰባ ላይ መለስ እንደሚገኝ ተረጋግጧል። መረጃው አስተማማኝ ነበር። ለማስተማመኑ ማረጋገጫው መለስ ዜናዊ የሚቀመጥባት መቀመጫ ጭምር ለታውቋ ነበር የሆነው ሆኖ መለስ ላይ አደጋውን የሚጥል ሰው ለማግኘት ጥቂት ሰዓታት ወስዷል ደግነቱ ከእቅዱ አዘጋጆች አንዱ እኔ ፈጽመዋለሁ ደህና ቡጤም አቀምሰዋለሁ ወይንም አሰናብተዋለሁ አለ የዚህን ሰው እውነተኛ ስም መግለጽ አልፈልግም ለትረካው እንዲያመቸኝ ግን ሙላቱ ብዬዋለሁ በአጭሩ ደግሞ ሙሌ እንለዋለን ይህን ተግባር ለመፈጸም ሙሌ ኃላፊነቱን ወሰደ። እነሆ ዝግጅቱ ተጠናቋል። ሙሌ ወደ ስብሰባ አዳራሹ ጋዜጠኛ ሆኖ ይገባ ዘንድ የመግቢያ ወረቀት አግኝቷል። ካሜራ አንገቱ ላይ አንጠለጠለ፣ ግንባሩን ቋጠረ። ሙሌ ረጅም ሲሆን እጁ ረጅምና እንደ ወይራ ጠምዝዝ ያለ ነበር። ከአዘጋጆቹ አንዱ መከረው፣ ሙሉ ኃይልህን አታሳርፍበት፣ ዋናው መልእክታችንን ማስተላለፍ ነው አለው። ሙሌ በዚያ አልተስማማም። ከሰነዘርኩማ እጠረምሰዋለሁ። ነካክቶ መተው አላውቅበትም። እርግጥ ነው መለስን ጥሩ ቡጢ ማቅመስ ዓለምን የሚያዳርስ ዜና ይሆናል። በተለይ ደግሞ መለስ ዜናዊ በየእስር ቤቱ የሚያስደበድባቸው የዲሞክራሲ ታጋዮች የሚደርስባቸውን ሕመም እሱም እንዲቀምሰው ከተደረገ ሊሰማው ይችላል። ካልቀመሰው እንዴት ሊሰማው ይችላል? የስብሰባው ሰዓት እየተቃረበ በሄደ መጠን የሙላቱ ቁጣ እየጨመረ ሄደ። መለስ ይቀመጥበታል ተብሎ የተገመተበትን ቦታ በካርታ ጭምር ሲያጠና ቡጢ እንደጨበጠ ነበር። እምባው ኮለል ብሎ ሳይወርድ አልቀረም። እንዲህ ያሉ እምባዎች ከቁጭት ኩሬ የሚፈልቁ ናቸው። የመጨረሻዋ ሰዓት እንደተቃረበች። ሙሌ ይህን ታሪካዊ ድርጊት የምፈጽመው እንደ ልደቱ አያሌው ባንዴራ ለብሼ መሆን አለበት የሚል ሀሳብ አቀረበ። ይህ ግን ተቀባይነት ሳያገኝ ቀረ። ስሜታዊ መሆን እንደማይገባ ተነገረው። ጋዜጠኛ ሆኖ በስልት ወደ መለስ ዜናዊ መጠጋት እንዳለበት ተመከረ። ለማንኛውም በሚል ሙሌ በተደጋጋሚና በልዩ ልዩ ቅርጽ ፎቶ እንዲነሳ ተደረገ። የስብሰባው ሰዓት ደረሰ፣ መሪዎች ገቡ፣ ጋዜጠኞችም ወደ ውስጥ ጎረፉ። ሙሌ እንደ ማንኛውም ተራ ጋዜጠኛ ተቀላቅሎ ወደ ውስጥ ዘለቀ። ከስብሰባው ውጭ ያሉ ጋዜጠኞች ጊዜ ለመቆጠብ ለዜናው የሚሆን አንዳንድ ነጥቦችን በቁራጭ ወረቀት ላይ ሚያስጀማመሩ በመለስ ዜናዊ አገዛዝ የተበሳጨ አንድ ጋዜጠኛ የመለስ ዜናዊን ሁለት ከንፈሮች በቡጢ አነደደ። መለስ ዜናዊ የቡጢውን ህመም ቀመሰ። በሆስፒታል እርዳታ እየተደረገለት ሲሆን ለህይወቱ ሳያሰጋው አይቀርም። የአይን ምስክሮች እንደገለጹት የሙላቱ ቀኝ እጅ የመለስ ከንፈሮች ላይ ባረፉ ደቂቃ ጧ የሚል የፍንዳታ ድምጽ ተሰምቷል። ከሐኪሞች የሾለከ ዜና እንደሚገልጸው የመለስ ከንፈር ከባድ የመተርተር አደጋ ደርሶበታል። የቤልጂየም ሐኪሞች ለጠቅላይ ሚኒስቴሩ እርዳታ እያደረጉለት ነው። የመለስ ጥርሶች አለመጎዳታቸው ታወቀ። ዝርዝሩ እንደደረሰን እንገልጻለን። እደጅ የነበሩ የእቅዱ አዘጋጆች ውጤቱን ለመስማት በጥፍራቸው ቆመው እየጠበቁ ነበር። ትንፋሽ አጥሯቸው በመጠባበቅ ላይ ሳሉ ሙሌ ካሜራውን እንዳንጠለጠለ ተመልሶ ብቅ አለ። ምን ነው ሲሉ ጠየቁት። በረጅሙ ተነፈሰ። አጣኸው እንዴ? ማየትማ አይቼዋለሁ። እና ታዲያ ለምን አልመታኸውም? ፎቶ የማነሳው በመምሰል ስጠጋው? እሱም ልመታው እንዳሰብኩ ገባው መሰለኝ። ፍርሃቱን አይኖቹ ውስጥ አየሁ። ልመታው እችል ነበር፣ አጠገቡ ነበርኩ። በከበቡት ሰዎች ዙሪያ ጥልቅ ዝምታ ወደቀ፣ ቃል የሚተነፍስ ጠፋ። በዚህ ጊዜ ሙሌ እንዲህ ሲል ጸጥታውን ሰበረው። ፎቶግራፍ ግን አንስቸዋለሁ። ካላመናችሁኝ ላሳያችሁ። ቀጣይ ቪዲዮ እንድሰራላችሁ ይህን ቪዲዮ በደንብ ላይክ አርጉት።